ና በላይ ገለጸ። እዝ ላይ የሰውፋሳ ሁለተኛ ጦር ማለት ነው ከፍታ ረቢ ገበየው ክፍለ ጦር አማሃድን ግን ብርጌድ እና አይሸሽን ብርጌድ በአርበኛ አሊመትያሪ እየተመራ በዚሁ ቡድን ላይ ተሰባስብ ያለው ጥምር ኃይል ፈጥር ያለው ብሎ ቢመጣም ጥምሩን እንዳሉሩ አድርገበታት ነው። ምናልባት እዚህ ጋር ማሳየት ስለማንችል ነው እንጂ አስክሬን እጅግ በሚያሳዝን ሁኔታ በየቦታው ላይ እየጫፍተው ተዘግቶ ሲታይ እጅግ በሚያሳዝን

ያ ተግባራዊ እንዲሆን እየተደረገ ነበር። አሁን ደግሞ ከተማው ላይ ያሉ ቤቶችን ወደ ነጭ ቀለም እንዲቀይሩ በሚል ነጭ ቀለም አስቀፍ ብሉ ነዋሪዎች እንዲሰጣ እየተደርገዋል። በዚህ ደግሞ አንድ ነዋሪ በአንድ ቤት እስከ አስራ ሁለት ሺ ብር የሚጠየቅ ሲሆን እንዳለ ደግሞ ብልብል በብሎ የሚቀባ ደግሞ በትንሹ ከሰባት መቶ ሺ በላይ ገንዘብ እየተጠየቁ መሆናቸውን ገልጾናል። እንግዲህ በተለይ ደግሞ የጋራ መኖሪያ ቤቶች ኮንዶሚኒዮች ኮንዶሚኒዮ ላይ የሚኖሩ ነዋሪዎች አንዱ ኮንዶሚኒየምን ለማስገባት ብሎ ከሰባት መቶ ሺህ ብር በላይ እየተጠየቀ ነው። ይህንን ለማድረግ ደግሞ እንኳን ኮንዶሚኒየሙን ህፃውን ማስገባት አይደለም ለዕለት ጉርስ ተሻግሮ የሚገዙበት ገንዘብ እንደሌለ ገለጹልን። ከዛ ውጪ በአዲስ አበባ ከተማ በአሁኑ ከአዲስ አበባ ከተማ መናብቹ ክፍለ ከተማ ወይም ደግሞ በድሮ ልታ አካባቢ ሳይደርስ ይዛ ተብለው ምጠራ ሰፈ ማለት ነው። ዛሬ ከጠዋቱ አራት ሰዓት ላይ በሸቀጥ ባሸቀጥ ስራ ላይ የተሰማሩ ነጋዴዎችን በተለይ ደግሞ የአማራ ተወላጆች ተለይተው የእያንዳንዱ ሸቀጥ ዋጋ ለእይታችሁ አልጻፋችሁም በሚል እንዳሉ ተሰብስበው ወደ ፖሊስ ጣቢያ መወሰዳቸውን እያንዳንዱ ከተወሰዱ በኋላ የሚከሰሱበትን ፕላሰር እና ወረቀት ነጭ ወረቀት እንዲገዙ ራሳቸው የጠየቁት የክስ መዝገባቸው እንዲጻፍ ክስ የሚከሰሱበት እያንዳንድ ነገር ይጻፍላቸዋል። ስለዚህ የሚጻፍላቸው ወረቀት ለክስ የሚሆናቸውን ስላስር ነው ወረቀት ከተባሉ በኋላ ከነዛ ከተያዙ ከ65 በላይ ነጋዴዎች አርባ ሰባት የሚሆኑት የአማራ ተወላጆች ናቸው። ቀሪዎቹ የኦሮሞ ተወላጆች ናቸው በሚል ወደ ቤታቸው እንዲሄዱ ሲደረግ እነዚህ እራሳቸው በገሶች ላስረና ነጭ ወረቀት ተከሰው እዛው ፖሊስ ጣቢያ ውስጥ እንዲያጉ መደረጋቸውን ገልጸዋል። እንግዲህ

የአማራ ተወላጆቹ በአካባቢው ህጻናት አንድ ህፃን መግደል ብቻ ሳይሆን ሌሎችንም በመግደል ማሳየት እና ሌሎች እንዲፈሩ ማድረግን እንደዛች አድርጓል በአካባቢው የሚታዩ ወጣቶች በሙሉ ይታፈናሉ ይታሰራሉ መግቢያና መውጫ አፍተናል ሲሉ ነው ኢትዮ ሶስት መቶ ስልሳ ባደረሱት መረጃ ላይ የአማራ ተወላጆች የገለጡት ታጭር መረጃ የድምፅ መረጃ ልሆንናል ምናልባት ይ ከተዘጋጀልሽ ከደረሰልሽ ድምፅ ነው

እና ነገር ደግሞ እንዲወጣ አይፈልጉም። እነሱ ማለት በተለያየ ነገር አሁን ሳንስ ኪና ጉዳይ ነው እንጂ ምንም አይነት ነገር የለም። ነገሮች ይፈጸማሉ፣ ግን ምንም አይነት ነገር ወደ ሚዲያ ሊወጣ አይፈልጉም። እኛ ጋ አሁን ምን አይነት ነገር አለ? ወደ አሁን ና ወደ የሚኖሩ እንትኖች አሉ። አብዛኛው የአማራ ልጆች እዛ አካባቢ ደረጃ ተልክቶ አብዛኛው አብዛኛውን የጉራጌ ደርሞዎች አሁን ከይ ጋም ያሉ ወጣቶች ከነሱ ጋር ግንኙነት አለ በሚል ነው። ብዙ አይነት ትንቁ ሰዎችም አብዛኛውን ሰሞኑን በጣም ብዙ ወጣቶች እየታሰሩ ያሉት ማለት ነው። ባለፈ እንደዚሁ ከእንትን ጋ ነው አሁን የገቤና ማህበረሰብ ማለት ነው። ከእነሱ ጋር ግንኙነት አላቸው እያለ ደጋግሞች ነው ወደ መንግስት ሚዲያ ሪፖርት እያደረጉ ያሉት ማለት ነው። ገርማና የፋኖ ኃይሎች ግንኙነት እያየረሩግ ነው። በሀበሽ ቴቪ ዙሪያ ወደ ጀማ መውጽ አካባቢ ግንኙነት አላቸው እነዛ እነሱ መስኖ ውቀት አለባቸው በሚል መንግስት ወደዛ አካባቢ ያለው ጉዳይ በእርምጃ እንዲወስድ ያሩ ያሉ ማለት አይነሽ ከሆነ አንድ የአማራ ልጅ ነው የባጃጅ ሹፌር በሂሳብ ጉዳይ ተዘጋጅተው ከዛ በኋላ ሄደው የአማራ ልጆች ባሉበት እርሻ ውስጥ እያሉ ነው። አራት ልጆች እዞን የገደሯሱ ማለት ተንተሽ ሊሆን ይችላል። ትራንስፖርት ግጭት የተፈጠረ ነገር ተብሎ ብዙ ሚዲያም እየዘገቡት ነበር። አሁን ያን የሞቱት የጉራጌ ሳይሆን ትክክለኛ የአማራ ልጆች ናቸው። መጀመሪያ ሾፌሩን የአማራ ልጅ ነበር እና እዛ አካባቢ ላይ አውቀው እንደዚህ አይነት ነገሮች አሉ መረጃ ያመጣሉ ምናምን በሚል እዛ ጋር ያለው ነገሮች ናቸው እየወጡ ነው ያለው። አሁን በየቦታው አብዛኛው አሁን ጉራጌ ማህበረሰቡ ሲዳ ውስጥ እነሱ ናቸው አፋኖ ከነሱ ጋር እየሰራ ነው በሚል አራጆች እንደዚህ አይነት እየመጣ ነው። አማራ ጉራጌ ዞና እንደዚህ ጉራ አማሮች እየገቡ ህጻናት እያረዱ ነው ምናምን የሚል አይነት ነገሮች ለማምጣት ነው ልነ ነገር ግን እያረዱ ያሉት ሌሎች ናቸው፣ እዛ አካባቢ የተላኩ ሌሎች ናቸው ማለት መረዳ አሁኑ ሰሞንኛው አይተሽ ከሆነ ፖሊስ ጣቢያዎች ጭምር ማለት ነው። አሁን ስለ ፖሊስ ጣቢያ አንተ ከአራት ጊዜ በላይ ተዘርፏል ፖሊስ ጣቢያ ውስጥ ከሚወጡ ጽንፈኞች ከዚህ በፊት መከላከያ ውስጥ ተጥተው የወጡ ናቸው እያደረጉ ያሉት ማለት ነው። የእየሩ እስከምንም በላይ ግን የህፃን ሴኪና ጉዳይ ግን በጣም ማለትም ምንም ቤተሰብም እዚህ አዲስ አበባ ነበር የሚኖረው ሲቸገር ነው ወደ ገጠር የገባው። ከዚህ በፊት አንድ ዓመት አልሞላውም ህፃን ወንድ ልጁ ተገሎበት ቢቢ ላይ ጣለው ማለት ነው። አሁን ደግሞ የትኛውን

የአለም አብያተ ክርስቲያናት ካውንስልም ይህንን ግፍ በተለይ ደግሞ በአርሲ የተፈጸመው በኢትዮጵያ ውስጥ ክርስቲያኖች ላይ የተፈጸመውን ጭፍጨፋ አውግዟል። የተሰማውንም ጥልቅ ሀዘን ገልጿል። እንግዲህ አለም በዚህ ደረጃ የኛን ሀዘን ሲገልጽ እዚህ ያሉ

የፓርቲውን ምስረታ ይደረጋል ተብሎ ፈቃድ ከተሰጠም በኋላ ገዳጆች ልከውልን ነበር ይከውልናል ማስረጃዎቻቸውን በሙሉ ይህን ካልና ፈቃዱን ካገኙ በኋላ ነገር ግን ፓርቲ ልትመሰረት ነው የልማት ማህበረሰብ ፈቅ የታጣቸዋል የኮንቶ ማዞች ዲሞክራሲያዊ ፓርቲ ይህንን በመስጠትና ሌሎች በማይረቡ ምክንያቶችን በመያዝ ብቻ ከአስራ አራት ዓመት ህፃን ጀምሮ እስከ ሰማኒያ ዓመት አዛውንት ሰዎች በዚህ ኃይል መታሰራቸውን ለሚመለከተው አካል ሁሉ አቤት ቢሎ ስታወቅስ ድምፃቸው ሊሰማ አለመቻሉ የገለጹልን። ወደዛ ከደቡብ ሳሎቃ ደግሞ በጅንካ አሪ አካባቢ እንዲሁም በገደብና ሀመር ባኮ አካባቢ ነው ምንነቱ ያልታወቀ ወረርሽኝ ወይም በሽታ ተቀስቅሷል። በዚህም ከስምንት በላይ ንጹሃን ዜጎች ህይወታቸው ናቸዋል። ሁለቱ ደግሞ ለንጹሀ ዜጎቹ ህክምና ተሰጡ ነበሩ የጤና ባለሙያዎች መሆናቸው ለገሱ ሲሳሉበት ምንጮች የገለጡት ከዛ ባለፈ ግን ይሄ ወረርሽ ሲከሰትና ምልክቶቹ ሲታዩ አስቀድሞ ህብረተሰቡን ጥቆማ ለማድረግ ሙከራ ሲያደርግ መሰንበቱ ነገር ግን ማንም ትኩረት ማድረግ ባለመቻል ጆሮ የሚሰጣቸው ባለመቤታቸው ይሄ ነገር ሊፈጠር መቻሉንም ለኢትዮ ስልሳ ባደረሱት መረጃ የገለጹ ነው። እና ፓርቲ በተደጋጋሚ ለኢትዮ ስብሳ መግለጫ ነው ሲሉትን ሰንብተው በተለይ ደግሞ

የቪየና ወርቁ ለእናንተ ልምጣ። ቀረሩትን መረጃ ካለ እናንተ ትጨምርበታላችሁ። እንግዲህ የአሰብ ጦርነት የፈጠር ያለው ዝንቅ አሰላለፍ እና ባለስ ስራተጅታዊ እርምጃ ሰ ጉዳያችን ወደ ርዕሳችን እመጣለሁ። መረጃዎችን ካሉ መረጃዎችንም ጨመር አድርጋችሁ አብራችሁ ትመጣላችሁ። መግቢያ ላይ እንግዲህ ኢትዮ ስልሳ ምን ላይ ነው ያለው ለሚሉንም እገልጻለሁ። በዚህ አጋጣሚ እንደው የኢትዮ ሶስት ስልሳ የክፉ ቀን ሰውን መካከል አንድ ለእኛ ለፍቀኔውን የቆሙ ሰዎች ላመስግን። ለኢትዮ ሶስት ስልሳ ብሎ ኢትዮ ሶስት ስልሳ በዚህ ደረጃ የሚያሳዝን ነገር የለም። ስለዚህ ከኢትዮ ሶስት ስልሳ ጎንነን መልሰን ድርጅታችን እናቆማለን ያሉ ኢትዮ ሶስት ስልሳ ደጋፊዎች፣ ምናልባትም በገበያ ዋጋ እንክፈል እንኳን ብንል ከአስራ አምስት እስከ ሀያ ሺህ የአሜሪካን ዶላር ወጪ የሚደረግበት እና በቢቢሲ ደረጃ በዛ ደረጃ ያለ ዌብሳይት ሰጥተው አስረክበናል። ዌብሳይቱ እጅግ ዘመናዊ ያለ የሆነና በጣም ብዙ ነገሮችን የያዘ በአንድ ጊዜ ማስተላለፍ የሚችል መሆኑ ነው። ይህንንም ለልዩ ጸጋኝ መሻናችን እንዲሁም ደግሞ ለኢትዮ ሶሳ ጋዊ ስራ አስኪያጅ አስረክቧል። ኢትዮ ሶሳ የማጠናከሩ ዘመቻ ቀጥሏል። ድላችን ሌሎችም ትምህርት የሚሆን ነው። ድርጅትን ማፍረስ ሳይሆን ድርጅትን ማጽናት እንደሚቻል

ወደ ወደድ ምናምን የምንባልበትም ጊዜ አለ። ይሄ አባት ስምም የሚቀየር ነበር። ምን እንደው ያልተደበቀን ነገር እንደተደበቀ እያስመሰሉ ለራሳቸው ትናንትና ከነበሩበት ሲገለባበጡ ከቂጣ የባሱ ሰዎች የቱን ያህል ችግር እንዲሁ በጽናት በዓላማ ላይ ተመስርቶ በማናቸውም አይነት ድርጎና ጉርሻ የራስን አቅም እንደ አየር ጸባይ ሳይለዋውጡ መጓዝ ምን ያህል ሰው ልጅ የጽናትና የአቋም ክብር መሆኑን የዘነጉ ወገኖች የራሳቸውን ሰራዊት በማሰማራት የሌለስም በመስጠት ወስደው ደግሞ ከማጋር እንደሚያገናኙ ትናንትና እገሌ እገሌ ብሎ ሲጠሩ በነበሩበት ዛሬ ደግሞ ያንን ዝቅ በሚያደርግ ሁኔታ ሚዛን ባልጠበቀበት መንገድ የመሄዳቸው ጉዳይ ትንሽ እነሱን ቢያስገምት እንጂ በዛ ልክ መውረድ ስለሌለብን ወደምንሄድበት መንገድ እንዳለን የበለጠ ቅድም ከተነገረን መረጃ አንጻር በእውነት ይህ የኢትዮ ሶስት መቶ ስልሳ ተቋም የህዝብም የጋዜጠኞቹም ንብረት ስለሆነ የምኒልክ ሳተላይት ቴሌቪዥንም የህዝብም የጋዜጠኞችም ንብረት ስለሆነ ወደ ነበረበት ከፍታ መመለሱ አይቀርም እና ህዝባችን ደግሞ ከጎናችን ስለሆኑ እውነቱን ስለተረዱ ማን ዘራፊ ቀደምም ሲል የሩስ ተዘርፏል ተብሎ ከብሎችን አንቺ ያስቃል። ከዛ በኋላ እንዴት እንደት እንደተሆነ ስፖንጅ ሁሉ ሳይቀር ከዛ ቤት እንደው ዝም ብሎ የሚፈርስ ቤት የሚያፈርስ አንድ ግብረ ኃይል እንደመጣ አስመስሎ ያደረጉት ነገር ሁሉ አሳዛኝ ነው። ለማንኛውም ሁሉም በቀኑ ይፋ በሚሆንበት ጊዜ ሰዳቢዎቹም በአንደበታቸው መኮማተር መቆማተር እውነተኞቹም በሂሊናቸው ልቀት የሚገለጡበት ቀን ስለማይርቅ፣ ወደዚ ሌላው እንግዲህ የዚህ የአፍሪካን ቀንድና የፋኖን ሚና በተመለከተ አጠር እያደረግኩ ልናገር። ብዙ መረጃዎችን አንቺ ስለተናገርሽ ነው። የመጀመሪያው የህልውና ትግል ተብሎ የአማራው የተጀመረው አሁን ህወሀት ወይም የብልጽግና የሚጠቀምበት ተከልሎ ለራሱ እንደ አንድ መንደር በተሰጠው ቦታ ሳይሆን አገሬ ነው ብሎ አገሩን እያለማና ከወገኖቹ ጋር በሚኖርበት አካባቢ የመኖር ዋስትናውና ደህንነቱ፣ ነፃነቱ ሁሉ ስለተገሰሰበት እየሞተ ስላለ እየተገደለ እየታረደ ከነነብሱ እየተቀበረ ከነነብሱ በገዛ ጎጆ እየተቃጠለ ስለሆነ ይሄ የህልውና ትግል ከዛ ብዙ